ሰላም የዚህ ፕሮግራም አድማጮች እንዴት ቆያችሁኝ? ይህንን መልእክት ወደ እናንተ ይዤ እንድቀርብ ያነሳሳኝ ፊልጵስዩስ ምዕራፍ ሁለት ከቁጥር 15 ያለው ቃል ነው። ክፉ ሰዎች በሞሉበት በዚህ ዓለም የሕይወትን ቃል እያበሰራችሁ እንደ ብርሃን ፋና አብሮ ይላል። ዛሬ እንግዲህ አጠር ባለ መልኩ የአንጾኪያ የመጽሐፍ ቅዱስ ትርጓሜና የአሌክሳንድሪያ ትርጓሜ ለማቅረብ ወደ እናንተ እሞክራለሁ። የአሌክሳንድሪያ እና የአንጾኪያ የመጽሐፍ ቅዱስ ትርጓሜ ትምህርት ቤቶች በጥንት ክርስትና ውስጥ ሁለት ዋና ዋና ስነ መለኮታዊ እና ትርጓሚ ወጎችን ይወክላሉ። ብዙውን ጊዜ በቀላል አነጋገር ምሳሌያዊ አሌክሳንድሪያ ከጽሑፋዊ ደግሞ አንጾኪያ ጋር ይቃረናሉ። ነገር ግን ይበልጥ የተሳሳተ አመለካከት እንደሚያሳየው ሁለቱም ትውፊቶች በልዩ ስነ መለኮታዊ መርሆቻቸው የሚመሩ የተለያዩ የትርጓሚ ዘዴዎችን ተጠቅመዋል። አሌክሳንድሪያ የመጽሐፍ ቅዱስ ትርጓሚ ሲነሳ እንደ አሌክሳንድሪያዊ ክሌመንት እና ኦሪጂን ያሉ አህዞችን ጨምሮ ባለብዙ ብዙ ሽፋን ምሳሌ የቅዱሳን መጽሐፍትን አቀራረብን ይጠቀማሉ። ይህም ዘዴ በከተማ ውስጥ በስፋት በነበሩት በሄለናዊ እና በተለይም በፕላቶኒክ ፍልስፍናዊ ወጎች ላይ ከፍተኛ ተጽዕኖ አሳድሯል። በምሳሌው አነጋገር ላይም ትኩረት ያደርጉ ነበር። ይኸውም መጽሐፍ ቅዱስ ከግልጽ ቀጥተኛ ትረካ የሚያልፍ ጥልቅ የተደበቀና መንፈሳዊ ትርጉም እንዳለውም ያምኑ ነበር። ከመንፈሳዊ አጽኖት ጋር በተዛመደ ደግሞ ተርጓሚዎች ስለ ጽሁፉ ታሪካዊ ወይም ሰዋሰዋዊ ዝርዝሮች ብዙም አያሳስባቸውም ነበር። ዋና ግባቸው ከግለሰብ አማኞችና ከዘመኑ የክርስቲያን ማህበረሰብ መንፈሳዊ ጉዳዮች ጋር ተዛማጅነት ያለው መልእክት ማግኘት ነበር። በአንጻሩ ደግሞ የአንጾኪያ የመጽሐፍ ቅዱስ ትርጓሜ እንደ ቴዎዶር ኦፍ ሙንፎስቲያ እና ጆን ክሪሶስትም ካሉ ቁልፍ ሰዎች ጋር ለትርጓሚ የበለጠ ትክክለኛና ታሪካዊ አቀራረብን ይጠቀማሉ። ወደ ስህተት ትምህርት ሊያመራ ይችላል ብለው በማሰብ ያልተገደበ ምሳሌ አተረጓጎም ጥርጣሬ ውስጥ ይከታቸው ነበር። በታሪካዊና በጥሬ ቃል ተርጓሚዎቹ የጸሐፊውን የመጀመሪያው ሀሳብ ለመወሰን በጽሁፉ ግልጽ ታሪካዊና ሰዋሰዋዊ ፍቺ ላይ ያተኩሩ ነበር። የአንድ ምንባብ መንፈሳዊ ፍቺ የተመሰረተው በጥሬው ቃል መሰረት እንደሆኑም ያምኑ ነበር። ከንጹህ ምሳሌያዊ አነጋገር ይልቅ አንቲዮኪኒስ ብዙ ጊዜ የምደባ ወይም የትየባ ታይፖሎጂን ስራን ይሰራ ነበር። ይህ በታሪካዊ ትረካ ላይ የተመሰረተ ሆኖ በንዛዜዎች መካከል ያለውን ግንኙነትም ጠብቋል። ልዩነት የተፈጠረባቸው የሁለቱ ትምህርት ቤቶች ስና አፈታት ዙሪያ ይሄ ነበረ። ከክርስቶሎጂ ጋር ያላቸው ግንኙነት የክርስቶስ መለኮታዊና ሰዋዊ ተፈጥሮዎች ፍጹም አንድነት ወደሚያጎላ ወደ ክርስቶሎጂ ያዘነብላል። የአሌክሳንድሪያው የመጽሐፍ ቅዱስ ትርጓሜ የእነርሱ ምሳሌያዊ ትርጓሜ ብዙውን ጊዜ የክርስቶስን ቅድመ ተምሳሌቶችና በብሉይ ኪዳን ውስጥ ያለውን የእምነት ሚስጥራት ጭምር ለማግኘት የሚጥሩ ነበር። የአንጾኪያው ደግሞ ከክርስቶሎጂ ጋር ያላቸው ትርጓሜ የክርስቶስን ሰብአዊና መለኮታዊ ተፈጥሮች ልዩነት፣ ፍጹም ሰውነቱን አጽንኦት ሰጥቷል። ለዚህም ነበር አሪዮስ በአንጾኪያ የመጽሐፍ ቅዱስ ትርጓሜ በመነሳት ኢየሱስ ክርስቶስ እንደ አብ ዘላለሙ አይደለም፣ ነገር ግን በአምላክ የተፈጠረ ፍጡር ብቻ ነው። ኢየሱስ መለኮት ቀመስ እንጂ ባህሪው እንደ አብ አይደለም፤ ከአብ የተለየ መለኮት ነው ወይም ሄትሮቲዮስ ነው ብሎ የተናገረው። ነገር ግን የኒቅያው ኮንሲሊየም ጉባኤ በ325 ዓ ም አሪዮስንና ኑፋቄ ትምህርቱን አወግዞታል። አሪዮስ ዋነኛ መነሻ የቃል ጥቅሱን ያደረገው አንደኛ ቆሮንቶስ ምዕራፍ 1528 ክርስቶስ ጠላቶችን ሁሉ አሸንፎ ከእግሩ ስር ካደረገ በኋላ ማናቸውንም ነገር ላይ ስልጣን እንዲኖረው ወልድ ራሱ በአብ ስልጣን ስር ይኖራል። አባቴ ከኔ ይበልጣል የሚለውም ዮሐንስ ምዕራፍ 14 ከቁጥር 28 ላይ በሚገኘው ቃል መሰረት ሌሎች እግዚአብሔር ቃላቶችንም የሚጠቅሰው በማቴዎስ 24 ከቁጥር 36 ጀምሮ ያለው ስለዚያች ቀንና ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ዮሐንስ 5:19 ወልድ በራሱ ምንም ሊያደርግ አይችልም ነገር ግን አባቱ ያየውን ያደርጋል። ይህ ከአባቱ ከአብ ያነሰ መሆኑን ቃል በቃል ለወሰዱት ለአሪዮሳውያን ቤተክርስቲያን በመንፈሳዊ መለኮታዊ እኩል ናቸው። ኢየሱስ በመለኮት ከአብ አያንስም፣ እርሱ በመለኮት እኩል ነው። ይህ በመጽሐፍ ቅዱስ በጉልህ የምናይ ይሆናል። ዮሐንስ 1030 እኔና አባቴ አንድ ነን። ፊልጵስዩስ ምዕራፍ 2 ከቁጥር 6 ደግሞ እርሱ በባህሪው አምላክ ሆኖ ሳለ የአምላክነት መብቱን ሙጭጭ አድርጎ አልያዘም። ክብሩን ሁሉ ወደ ጎን በመተው የአገልጋይን መልክ ይዞ በሰው አምሳል መጣ። ወንጀለኞች ይቀጡበት በነበረው መስቀል ላይ እስከ ሞት ድረስ ራሱን በማዋረድ ለእግዚአብሔር ታዘዘ። ይህ ሁሉ እንደ መለኮታዊ ፍጥረት አባትን ከእኩልነት መሆኑን ያመለክታል። በሰውነት ተዋረደ። አንደኛ ቆሮንጦስ ምዕራፍ 15 28 ላይ የተናገረው በሰውነት ተዋረደ ወይም በአካል በዚህ አይነት አባቱ አብ ይበልጣል። የሰውነት ተዋረድን ያሳየናል። አባት ማለት ምንጭ ማለት ሲሆን ዮሐንስ 1428 ላይ የጠቀሱትን ወልድ ደግሞ የተወለደ ነው። ይህ የሚያመለክተው መነሻውን እንጂ የክብር ወይም የፍጥረት ልዩነትን አይደለም። በዚህም ሳቢያ አሪዮሳውያን ኢየሱስ ከጥንት ጀምሮ አልነበረም ይላሉ። አባቴ ከእኔ ይበልጣል ማለት መለኮታዊነቱን ወይም የአምላክነቱን ወሰን የማይነካ ግን በሥጋ መዋረዱን ዝቅ ማለቱን የሚናገር ቃል ነው ወይም በሌላ አነጋገር በሰውነታዊ ተዋረድ እንጂ በመለኮታዊ አይደለም። ይህን አንድነት በፍቅር ወይም በእቅድ አንድነት ብቻ ሳይሆን ይብሱንም በመንፈሳዊ ፍጥረትም አንድነት ጭምር ነው። ይህን ሲሰሙ ነው አይሁዶች ድንጋይ ያነሱበት የራሱን አምላክነት አወጀ ብለው። በቲቶ ምዕራፍ 2 ከቁጥር 11 እስከ 15 ኢየሱስ አምላክነቱን ግልጽ አድርጎ የተቀመጠበት ስፍራ ነው። ይህም ጸጋ የታላቁ የአምላካችን ያዳኛችን የኢየሱስ ክርስቶስ ክብር የሚገለጥበትን ቀን በተስፋ እንድንጠባበቅ ያደርገናል። ዕብራውያን ምዕራፍ አንድ ከቁጥር ስምንት አምላክ መንግሥትህ ለዘላለም ነው ሲል እግዚአብሔር አባት ወልድን አምላክ ብሎ ይጠራዋል። ይህ በተፈጥሮ እኩልነቱን ያመለክተናል። በእንዲህ አይነት አስተምሮቶች እንዳንወሰድ በመንፈሳዊ የመረዳት ጸጋ ክርስቶስ እንዲጨምርልን በክርስቶስ እውነት ላይ ቆሞ ልባችን እንዲበረታ እምነታችንም እንዲጨምርልን እያልኩኝ የዛሬ መልእክቴን በዚሁ አጠናቀቃለሁ። ለሌሎችም እንዲደርስ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዳትረሱ። በቀጣይ ደግሞ ቤተክርስቲያን ጠርታ ካወገዘቻቸው ሁለተኛ የኑፋቄ ወይም የስህተት አስተምሮቶችን ይዤላችሁ ቀርባለሁ። ተባረኩ።